በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን ስንክሳር ዘወረሃ ኅዳር ስድስት አንድ አምላክ በመሆን በአብ ወልድ መንፈስ ቅዱስም። ኅዳር ስድስት በዝች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከአረጋዊው ዮሴፍና ከሰሎሜ ጋር ከስደት በመመለሱ ጊዜ ወደ ደብረ ቁስቋም ገባ። በመንገድ ጉዞ ካገኛቸው ድካም አረፉ። እንዳግመኛም በኋላ ዳግመኛም በኋላ ዘመን በዚህ በደብረ ቁስቋም ቅዱሳን ሐዋርያቶቹን ሰበሰባቸው። ታቦትንና ቤተ ክርስቲያንንም አከብሮ የቁርባን መሳዊትንም ሰርቶ ቅዱስ ሥጋውንና ክቡር ደሙን ለወገኖቹ ሰጣቸው። ለዚህም የእስክንድሪያ አገር ሊቃነ ጳጳሳት ቅዱሳን አባቶቻችን ቀርሎስና ቴዎፍሎስ ምስክሮችን ሆኑ። ለእግዚአብሔር ምስጋና ይሆን። አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በረከቷ ከእኛ ጋር ይኑር ለዘላለሙ፣ አሜን። በዚህ ቀን የሮሜ ሀገር ሊቀ ጳጳሳት ቅዱስ አባት ፍልክስ አረፈ። የዚህ ቅዱስ ወላጆቹ ክርስቲያኖች ናቸው። የቤተ ክርስቲያንንም ትምህርት አስተማርኩት። የሮሜ ሊቃነ ጳጳሳት አንስጣሲዮስም ድቁና ሾመው። ደግሞ የሮሜ ሊቀ የስጦስም ጠባዩን የጽድቁንና የትሩፋቱን ደግነት አይቶ ክስና ሾመው። ከእርሱ በፊት የነበረ ልቀብ አባ ዲዮናሲዮስ ባረፈ ጊዜ ይህን አባት ፊልክሴን መረጡት። በእግዚአብሔርም ፈቃድ በሮሜ ሀገር ላይ ልቀብ ሾሙት። የክርስቶስንም መንጋዎች በመልካም አጠባበቅ አረም ጠቀ ቴሩስ ቅሳርም ከሞቴ በኋላ ቴድሮስ ቀሳር ነገሰ። እርሱም በምዕመናን ላይ ታላቅ መከራ አምጥቶ ጭንቅ በሆኑ ሥቃዮች አሰቃያቸው። ብዙዎችም በእርሱ እጅ በሰማዕትነት ሞቱ። ይህም አባት ከዚህ ከሃዲ ታላቅ መከራና ሀዘን ደረሰበት። ስለ እርሱም ወደ እግዚአብሔር ማለደ። ክብር ይግባውና ጌታችንም ልመናውን ተቀብሎ ይህንም ከሃዴ በሁለተኛ ዘመነ መንግሥቱ አጠፋው። ከዚህ በኋላ ከሃዲ ዲዮቅልጣኖስም በነገሰ ጊዜ ክርስቲያኖችን አብዝቶ ማሰቃየትን ጀመረ። ይህ አባት ፍልክስ የክርስቲያኖችን ስቃይ እንዳያይ ክብር ይግባውና ወደ እግዚአብሔር ጸለየ። በዲዮቅልጣኖስም በመጀመሪያው ዘመነ መንግሥት አረፈ። ይህም አባት ብዙዎች ድርሳናትንና ተግሳሶችን ደርሷል። ከእርሳቸውም ስለ ወግዜትና ስለ ቀናች ሃይማኖት የተመላለሱበት አለ። ይህም ለክርስቲያን ወገን እጅግ የሚጠቅፉ በጎዎች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን የአባ ፊሞስ፣ የልንዲዮስ፣ የዩላይጢስ፣ የማርቲሮስ፣ የኢላሲዎስ የቆርናሊዮስ፣ የሱክሮስ፣ የናውኔዎስ፣ የናውኔኖስ፣ የሊባዲቆ፣ የሲላሲዮስ እና የሰማዕት ኤስቴሮስ ማኅበር የሆኑ የ272 ሰማዕታት መታሰቢያቸው ነው። ለእግዚአብሔር ምስጋና ይሆን፣ በረከታቸው ትድረሰን ለዘላለሙ አሜን። ኅዳር ስድስት ቀን የሚከበረው ዓመታዊ የቅዱሳን በዓላት ቅድስት ደብረ ቁስቃ፣ ሚጠታ ለማርያም፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሰሎሜ ብሩክት፣ ቅዱስ ዮሳ ወልደ ዮሴፍ፣ ቅዱስ ቶፍሎስ ልክ፣ አባ ጽጌ ድንግል ዘወልቃ፣ አባ ፍልክስ ዘሮሜ። ወራይ በዓላት አባታችን አዳምና እናታችን ሄዋ፣ አባታችን ኖህና እናታችን ሃይከ፣ ቅዱስ ኤልያስ ነቢይ! ቅዱስ ባስልዮስ ዘቂሳርያ፣ አባ አርከስሉስ ቅድስት አርሰማ ድንገል ዘንዶም ሴትቱ በወለደች ጊዜ ሕፃኗን እንዲበላ በላ ልትወልድ ባላት ሴት ፊት ቆመ። አይዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴትቱም ሺ ከሁለት መቶ ስድሳ ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ